ሰበር ዜና፣ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን ሙሉ በሙሉ እንድታቆም እንደሚፈልጉ ተናገሩ። ትራምፕ የኢራን የኒውክሌር ፕሮግራም እውነተኛ ፍጻሜውን እንደሚፈልጉ ለጋዜጠኞች ገልጸዋል። ትራምፕ በኢራንና በእስራኤል መካከል የቶክስ አቁም ስምምነት ላይ እንዲደረስ እንደማይፈልጉ ገልጸው ኢራን የኒውክሌር ማበልጸጊያዋን ሙሉ በሙሉ እንድታቆም ፍላጎት እንዳላቸው ተናግረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም ሲሉ አቋማቸውን ገልጸዋል። ትራምፕ በተጨማሪም እስራኤል በኢራን ላይ እየፈጸመች ያለውን ጥቃት ትቀንሳለች ብሎ እንደማያስቡ ተናግረዋል። በሚቀጥሉት ቀናት ትረዳላችሁ፣ ታውቃላችሁ። እስካሁን ድረስ የቀነሰ የለም ብለዋል። ኢራን በቀጠናው ላይ ባሉ የአሜሪካ ንብረቶች ላይ ኢላማ ካደረገች ከፍተኛ መዘዝ እንደሚጠብቃት አስጠንቀቀዋል። ስላዳመጣችሁኝ ከልብ አመሰግናለሁ።